አሰላም አለይኩም ራህመቱላሂ በረካቱ ውድና የቲክቶክና የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ አልሐምዱሊላ ዛሬ የት ነው ያለሁት? ዛሬ የት ነው ያለሁት? ያው ና እንደዝለብሲያን ፋፍ ፍንትርሽ ብለን በምታዩት፣ ዛሬ እንደተለመደው ላገባ ነው። የሰው ባሉ ሊመጣ ነው። እኔም ለብሽ ፏብ ያለው ይኸው እንደምታዩት፣ የሰርግ ቦታ እንደዚህ ተደግሷል፣ እንደዚህ ተሰርቷል። እንግዲህ ሁላችሁም ተጠርታችኋል፣ ማንም እንዳይቀር ድግስ ለሰርግ ሁላችሁም ጠርቻችኋለሁ። የዩቲዩብ ቤተሰቦቼ ሰብስክራይብን እንዳትረሱ፣ ላይክን እንዳትረሱ፣ ያው ላይክ እንዳትረሱ። ማሻላህ ባለቤቴ ከኋላ ነው ያለ። ከጓደኛው ጋር ነው እያወራ ነው። ሰውሪ ሰውሪ ይለኛል እና ይሆናላችኋለሁ። ያ ዋሂገመረጂ እያለኝ ነው። ያው እንደምታዩት በጣም ያምራል ማሻላህ። ደስ እንደሚላችሁ ተስፋ አደርጋለሁ። አሁን ደግሞ ባለቤቴን አሳያችኋለሁ። በጉጉት ጠብቁ። እዛ ጋ እየሄደ ነው። እኔ ቪዲዮ ሰራለሁ ስለው ወደዛ ገፍቷል ማለት ነው። ሰውሪ ሰውሪ እያለኝ ነው። ያው እዚህ ጋር ደግሞ ወጥቼ በኋላ ምለብስበት ቦታ ነው። ያው እንደምታዩት አሁን ባለቤቴን ላሳያችሁ ነው። በደንብ ይውሽ። ባለቤቴን ላሳያችሁ ነው። በጉጉት ጠብቁ። በጉጉት ጠብቁ። ተመችቶሻል ወይ? አለኝ። አዎ አልኩት። ጥሩ ነው ያው ማለት ከዚህ የተሻለ ቦታ አላገኘንም። እንዴት ይሻላል ያለ። አይ ምንም ችግር የለም ጥሩ ነው አልኩት። እስቲ የእናንተ አስተያየት እጠብቃለሁ። እናንተ አስተያየት፣ አሳብ ስጡኝ እስቲ። ይሆናል፣ ይመቻል ካላችሁኝ ያ ኮሜንታችሁን እጠብቃለሁ። እንግዲህ እኔ ጓደኞችን ለመጠበቅ ግድ ይለኛል። ያው እንደምታዩት አሁን ባለቤቴን ላሳያችሁ ነው። ጠብቁሽ በጣም ነው የሚያምረው። ታል ምን ይሄ ነው ላ ማባርፍ ሹፈሳ አልሁም ወለማ አለሉን ወለሽ ያ እየጠየቀኝ ነው ማለት ነው። ምን አሉሽ ጓደኞች? ቪዲዮውንም አላቀቅኩም። ጓደኞቹ ምን አሉ ይለኛል። ገና ነው። ቪዲዮውን ስለቅ ነው ምን እንደሚሉኝ ማቀው። የእኔ አባት አልኩት እና እስኪ ከዚህ በኩል አሳያቸዋለሁ እንደምታዩት እኔ በጣም ነው ደስ ያለኝ፣ ማለት ነው። ከእንግዲህ እናንተ ሀሳብ አላቅም። እስቲ ሀሳባችሁን እፈልጋለሁ። እዚህ ጋ እኔና እሱ የምንቀመጥበት ቦታ ነው። ያው በጣም ነው የሚያምረው ዲኮሉ። እኔ መጀመሪያ እንደዚህ አልነበረም የፈለግኩት ማለት ነው። እሱ ደግሞ ይሄ ነው የሚሻለው ብሎኝ በዛ ነው። በቃ ያው ብዙ ሰው ነው የሚመጣ እንግዲህ እንዳትቀሩ፣ የቤተሰቦቼ ሪያድ ውስጥ ያላችሁት። የት ነው የት ነው የምትሉኝ? ሪያድ ውስጥ ነው ያለሁት። እኔ ብዙ ሰዎች ዱባይ ያለው ይመስላችኋል፣ ግን ዱባይ አይደለሁም፣ ሪያድ ነው ያለሁት። እራት የሚበላበት ቦታ ደግሞ ላሳያችሁ ነው። እስቲ የእራቱን ቦታ ላሳያችሁ። እዚህ ጋር ነው፣ እዚህ ነው እራት የምንበላው። እራት የሚበላው እዚህ ነው። ይሄ እራት ቦታ ነው የተዘጋጀው እንደምታዩት የእንግዶቼ እራታቸው ቦታ እዚህ ነው። ሁለት ዙር ሶስት ዙር እና በመቀጠል አለብሰዋለሁ። አዋረደችኝ እኮ እኔ የለኝ እሱ እኔ ላገባ ነው እያልኩኝ እነሱ ሼላ ሊበሽ ይሉኛል። ያዋረዱኝ እኮ እንደው አዋረዱኝ። እንደው እንደው ውርደት ውርደት። ሼላ ሊለብስ ነው አሁን ይሄ እንግዶች የሽንት ቤት የሚገቡበት ቦታ ነው። እዚህ ጋር ሰራተኞች አሉኝ። ያው እንደምታዩ የኔ ቤተሰቦች ያው ውድ ውድ ሰዎች ቅመም የሆኑት ለባብሶ እንደዚህ አምሮባቸው ጋ ወሻይ ቡና ሊቀዱ ነው። አሁን ደግሞ ባሌ አሳያችኋለሁ፣ ጠብቁ ሽ የት አለ? ታል ታል ከፊክቱ ምሽ ታል ታል ሹፍ ስዲጋቴ ነው ያ ረቢ ያ እንግዲህ አሁና ቆያሳያቸኋለሁ። ቆይ እኮ ጠብቀው ድምጡን ሰምታችኋል። ሼላ የት አለ የት ነው መጥባእ ነው መጥባ ወይን ሼላ?